ሰሞኑን አንድ የመጣ ነገር አለ። አርሰናል ተከታታይ ከ13 ጨዋታዎች ውስጥ ወይም ካስቆጠራቸው 16 ጎሎች በፕሪሚየር ሊጉ ካስቆጠራቸው 16 ጎሎች መካከል ማካከል 11 የተገኙት በሴት ፒስ ወይም ከቆመ ኳስ የሚመጡ ኳሶች ነው የገቡትና ጎሎች የገቡት ዋናነት እና ይሄኛውን ነገር አሁን ቅርብ ጊዜ ቅርብ ጊዜ ከትላንትናው ከክሪስታል ፓላሶች ጨዋታ በኋላ ማለት ያው ራይስ መታው ጂሴስ ገብሬል ማጋለሽ ወደዚህ መልሷል፣ ወደ ጎል በተሰመታለው ብሎ በተቃራኒ የሆነና ኤዘ መጥቶ አገባው ነው። ይሄኛው ለምንድን ነው ለምሳሌ አርሰናል በብዛት ለምንድን ነው አሁን ላይ በሴት ፒስ ኳሶች ለምንድን ነው የሚተማመነው ብሎ መጠየቅ፣ ይሄ ደግሞ አግባብ ነው ብዬ አስባለሁኝ። ልክና ልክ የሆነ ነው። አርሰናል ከዚህኛ የተሻለ ነገር ሊጫወት ይችላል ብዬ አላስብም። ሴት ፒስ በትክክል አርሰናል የሚተማመንበት ሁኔታ መች መች ነው ብሎ ራሱን ጠቅ አግባብ ነው አስባለሁ። አርሰናል ምን አይነት ጨዋታዎች ላይ ነው ሴት ፒሶችን በትክክል ለመጠቀም የሚፈልገው? ለቤትኛዎቹ ጨዋታዎች ላይ ነው በትክክል ተጫውቶ ለማግባት የሚሞክረው? በየትኛው አካባቢ ላይ ነው በብዛት ኳሶች እነዚህን የቆሙ ኳሶችን ለመጠቀም የሚፈልገው በየትኛው አካባቢ ሲሆን፣ እነዚህን ነገሮች አጣርቶ ማወቅም ያስፈልጋል። አንደኛ ኮርነር፣ ከኮርነር የሚመጡ ኳሶችን በትክክል ለመጠቀም ኮምፓክት ሆኖ የሚጫወቱ ክለቦች ላይ በሎ ብሎክ የሚጫወቱ ክለቦች ላይ ለምንድ ነው በሎ ብሎክ እና በሚ ብሎክ የሚጫወቱ ክለቦች ላይ ለምንድ ነው የሚፈልገው? ይሄኛውን ነገርም ማወቅ ያስፈልጋል። አሁን እዚህ ቲክቶክ ላይ የሆነ ቪዲዮ ስላየሁኝ ነው በጣም ስሜታዊ አድርጎኝ ነው ይህ ቪዲዮ ለመስራት እንትን ያልኩት ያሰብኩት። በጣም ልክ ያልሆነ አመለካከት ሎ ብሎክ የሚጫወቱ ክለቦች ምን አይነቶች ናቸው? እንዴት ነው ሎ ብሎክ የሚጫወቱ ክለቦች ላይስ? እንዴት ነው አርሰናል ጎል ማስቆጠር የሚችለው? ይህን ነገር በብዛት የሚያውቁ ይመስለኛል። ሎ ብሎክ የሚጫወቱ ክለቦችንም እራሱ ለይቶ የሚያውቁም አይመስለኝም። ይቅርታ ለዚህ ነገር። ግን ሎ ብሎክ የሚጫወቱ ክለቦች ላይ ወይ በሴት ፒስ ወይ በደንብ ድሪብል የሚያደርጉ ተጫዋቾችን ተማምነን ጎል ለማስቆጠር መገባ። ለዚህም ነው አርሰናል ሞዶኬ በጣም ጥሩ ነበር። እውነቱን ለመናገር በጣም ጎሎች ይፈጠሩ ነበር፣ በጣም ብዙ የጎል ዕድሎች። የመጨረሻ አስራ ስድስት ከሀምሳ ውስጥ በጣም ብዙ ጊዜ ያርሰናል ይገባ ነበር። ከሱ ጉዳት በኋላ ደግሞ ያለውን ለይቶ ማየትም አስፈላጊ ነው ብዬ አስባለሁ። ግን ለምን እንደ ትልቅ ነገር እንደ ትልቅ ጀብዱ እንደሚታይ አላቅም። በጣም የሚያስጠላ ነገር ነው። እኔ ሁን አሁን የዚህ የቲክቶክ ልጆች እንደ ብዙዎቹ እንዴት እንዴት በጣም ድፍረት የተሞሉ ነገሮች ናቸው። አልቀላል ነው። አሁን ላይ ለምንድነው ሎ ብሎክ አርሰናል፣ ሎ ብሎክ የሚጫወቱት ክለቦች ላይ አርሰናል ለምንድነው የቆሙ ኳሶችን ሚታመም ነው የሚገባው? ወይ በቆም ኳሶች ጎል እያስቆጠረ ያለው እውነት ነው። አርሰናል የጎል እድሎቹ ማስፋት አለበት። በጨዋታ በክፍት ጨዋታ የሚገቡ ጎሎችን መብዛት አለበት ለአርሰናል፣ ምንም ጥያቄ የለውም። አርሰናል ለዚህም ለመብዛት መስራት አለበት። አታኪ ሚድፊልደሮቹ በጣም ጎል የሚፈጥሩ ተጫዋቾች ሊሆኑ ይገባል። ይሄ ግልጽ ነው፣ ምንም ሀቅ ነው። አምናም አርሰናል ምን አይነት ጨዋታዎች ላይ ነው አርሰናል በጣም እየተፈተነ የነበረው? ይሄ ግልጽ ነው። በሎ ብሎክ የሚጫወቱ ክለቦች በጣም መከራውን ያ ነበር። አርሰናል እና በማን በማን አርሰናል ከጣላቸው ከ14 ጨዋታዎች ነጥብ ከጣላቸው፣ እስቲ የትኞቹ ጨዋታዎች ላይ ነው አርሰናል በጣም እየተፈተነ የነበረው? ይህን ማወቅ ያስፈልጋል ሎብሎክ ብሎ የሚጫወቱ ፕሪሚየር ሊጉ ላይ ምን አይነት ክለቦች ናቸው ይህንንም ደግሞ ግልጽ ነው ማወቅ ያስፈልጋል ግን ብዙዎቹ በድፍረት ነው እያወሩ ያሉት አሁን ላይ እና በእግር ኳስ ዝቅተኛ ወይም ሎ ብሎክ የሚባለው ሎ ብሎክ የመከላከል ስልት በዋናነት የሚጠቀሙ ወይ ጥቅም ላይ የሚያውሉ ክለቦች እነማን ናቸው የሚለውንም ማወቅ ያስፈልግም አንደኛ ራሳቸውን ለመከላከል ቅድሚያ ለሚሰጡ ቡድኖች ነው በብዛት ያ ማለት ዝቅተኛ ክለቦች ከታች ወይም አንደርድሮክ ቡድኖች ናቸው በብዛት እንደዚህ አይነት የሎ ብሎክ በቃ ጎል እንዳይቆጠርባቸው ስለሚፈልጉ በዋናነት በሎ ብሎክ ኮምፓክት ሆኖ በመጫወት አምስት ሶስት አንድ ይሆናሉ። ከዛ ወደ መሀል ሲገቡ ደግሞ አራት ሶስት ሁለት ሶስትም ሊሆን ይችላል። እንደዛ አይነት ነገር ነው የሚያደርጉት በብዛት ይሄን ደግሞ ማየት ይቻላል። በግልጽ ነው ጨዋታ በደንብ ተከታትሎ ሁሉ የሚያይዘው ይሄን ነገር ይረዳዋል። እውነት ነው ሊቨርፑል ለምን በዛኛው ተቆጥሮ ምን አይነት ክለቦች ላይ ነው በብዛት እነዚህ አንደርዶግ የሆኑ ክለቦች ሎብሎክ የትኛው በየትኛው ክለብ ላይ ነው የሚጠቀመው? ይህንንም ደግሞ ማወቅ ያስፈልጋል። እውነት ለመናገር እኔ አርሰናል መከላከሉ በጣም ጠንካራ ነው። ስለዚህ እራሳቸውን ነው መከላከል አርሰናል ከተቆጠረበት ካስቆጠረ ምንም ጥያቄ የለውም። አይቆጠርበትም። በጣም ጠንካራ መከላከል ነው ያለው። ስለዚህ ይህንንም አንድም ኮንሲደር ማድረግ አለባቸው። ከጠንካራና የበላይነት ካለው ተጋጣሚ ሲጫወቱ በብዛት እንደ ይጠቀማሉ። አላማው የኳስ ቁጥጥርን አሳልፈው በመስጠት ወይም በቃ እነዚህን ነገሮች በዘርዘር ልንገራችሁ። በእግር ኳስ ሎው ብሎክ የተባለውን የመከላከል ስልት በዋናነት ጥቅም ላይ የሚያውሉ የሚከተሉት ቡድኖች ናቸው ይላል። አንደኛ፣ ራሳቸውን ለመከላከል ቅድሚያ ለሚሰጡ ቡድኖች ነው። ደካማ ወይም አንደርዶግ ቡድኖች ከጠንካራ እና የበላይነት ካለው ተጋጣሚ ጋር ሲጫወቱ አላማው ኳስን የኳስ ቁጥጥርን አሳልፎ በመስጠት በግብ አካባቢ በጣም ጥብቅ ወይም ኮምፓክት ቦምን ሆኖ በመቆም እና ግብ እንዳይገባ መከላከል፣ ውጤት ለማስጠበቅ የሚፈልጉ ቡድኖች በብዛት እንደዚህ ያደርጋሉ። ጨዋታውን ሊጠናቀቅ ሲቃረብ ማሸነፊያውን ውጤት ይዘው ለመውጣት ሲፈልጉ በሎ ብሎክ ይጫወታሉ። አርሰናል ክሪስታል ፓላስ ላይ አንድ ለዜሮ እየመራ ከ87ኛው ደቂቃ በኋላ ዮከሬሽን አስወጥቶ ኤዜን አስወጥቶ ስኬሊን ነበር ያስገባው። ይሄ ማለት አርሰናል ውጤቱን ጠብቆ ለመውጣት ስለፈለገ ያለው አማራጭ በሎ ብሎክ መጫወትና ጎል እንዳይቆጠርበት ማድረግ። በፈጣን መልሶ ማጥቃት ወይም ካውንተር አታክ ላይ የሚያምኑ ቡድኖች አሉ። ለምሳሌ ማንቸስተርን ለዚህ ልናነሳው እንችላለን። ዝቅተኛ ብሎክ ተጋጣሚ ጥቅም ወይም ጥቅሙ፣ በብዛት እንደዚህ አይነት ክለቦች የሚጠቀሙ ዝቅተኛ ወይም ሎ ብሎክ ተጋጣሚ ወደፊት እንዲመጣ እና ተጋላጭ እንዲሆኑ ያበረታታሉ። ኳስ መልሶ ሲያገኙ ወዲያውኑ ወደፊት ረጅም ኳስ ወይም ሎንግ ቦል በመላክ በፈጣን አጥቂዎች አማካኝነት፣ ይሄ ራሽፎርድ ማንቸስተር ቤት ውስጥ በነበረ ጊዜ አርሰናል ቤት ውስጥ ተከታታይ ሶስት ጎል ሲያስቆጥር አይተን እናውቃለን በ2022/23 ይህ እንደዚህ አይነት በዋናነት ማንቸስተር ካውንተር አታክ ስለሚጠቀም ሎንግ ቦል በአንድ ይጠቀማሉ። ከዚ በፈጣን አጥቂዎቻቸው ጎል ያስቆጠራሉ። በአጭሩ ዝቅተኛ ብሎክ የሚመረጠው ተጋጣሚው ከራሱ የበለጠ ጠንካራ ሆኖ ሲገኝ፣ ያ ማለት ክሪስታል ፓላስ አርሰናል ላይ ሲጠቀም የነበረው ነው ግብ ከማስቆጠር ይልቅ እንዳይቆጠርበት የመከላከል ቅድሚያ ሲሰጡ አርሰናል ክሪስታል ፓላስ ጋር ባለፈው ሳምንት ሲያደርግ እንደነበረው ማለት መጀመሪያ ጎል አስቆጠረ፣ ከ87ኛው ደቂቃ በኋላ የዜና አስወጥቶ እስኬሊን አስገባ፣ አምስት ተከላካይ ሆነ፣ ከዛ በሎ ብሎክ እየተከላከለ ነበር። ኳስን ለአጭር ጊዜ ይዞ በመቆየት በመልሶ ማጥቃት ለመጠቀም ሲታቀድ፣ ይሄ ደግሞ የማንቸስተር ጨዋታ ማ ትላልቅ ቡድኖች ጋር ሲሆን የሚያደርገው አይነት ጨዋታ ነው። ኳስ ለረጅም ጊዜ ይዞ ተጫውቶ አይደለም ጎል የሚያስቆጥረው እንደዚህ አይነት ሁኔታዎች ሲኖሩ ነው። በብዛት ሎ ብሎክ ለአርሰናል በጣም ከባድ ነበር። በአምና በጣም ከባድ ነበር። የሎ ብሎክ ክለቦች ሁሌ በቃ ሁሌ እንዳረርን የነበረው አርሰናል መቼ ነው፣ በየትኛውም ሁኔታ ጎል አስቆጥሮ የሚያሸንፍበት ሁኔታ የትኛው ጋር ነው እያለን የነበረው። ይሄን እና ይሄን አሁን እድል ስገኝ ሆነ ሴት ፒስ አሁን ምንም ጥያቄ የለውም። አርሰናል በአንድ ጨዋታ ራሱ አስርና ከዛ በላይ ጎል ቢያስቆጥሩ እንኳን እኔ ሴት ፒስ ሁሌ ማለት እፈልጋለሁ ሁሌ ማለት ሁሌ፣ ምክንያቱም አርሰናል በእያንዳንዱ ክለብ ላይ ሰላሳ ስምንቱም ጨዋታ ላይ አርሰናል በሴት ፒስ በቆመ ኳስ ጎል ቢያስቆጥር በጣም ነው ደስ የሚለኝ፣ በጣም ከሚባለው በላይ። እውነት ነው አርሰናል ከቆመ ኳስ ብቻ ጎል ማግኘት አለበት ብዬ አላስብም፣ ግን አርሰናል እያንዳንዱ ጨዋታ ላይ ከቆመ ኳስ ጎል እንዲያስቆጥር ፈልጋል። ምክንያቱም በሎ ብሎክ አርሰናል ማለት አንደርዶግ፣ ዝቅ ያሉ ግለቦች ኦልዌይስ አርሰናል ላይ የሚተማመኑበት ነገር በሎ ብሎክ ወይም በሚድል ብሎክ በቃ አርሰናልን እንዳይቆጥ አርሰናል ጎል እንዳያስቆጥር ስለሚፈልጉ ይሄን ደግሞ መልሰው ወይ ከክሪስታል ፓላስ ወይ ከወልቪስ ጋር ክሪስታል ፓላስ አሁን ለምሳሌ ከወልቪስ ጋር ወይም ከበርንሌ ጋር ሲጫወት ወይ እንደዚህ አይነት ጨዋታ አታዩም። ምክንያቱም መጀመሪያውኑ አምነውበት ነው እንደሚያሸንፉበት አምነው ነው የሚገቡት። ይሄ ነገር እኮ አይተናል። ስለዚህ ከትላልቅ ከትላልቅ ክለቦች ጋር ሲሆን ነገሩ ወዴት እንደሚቀየርም ደግሞ ማወቅ የሚያስፈልጋል። እንዲሁ ዝም ብለው ተነስቶ እንትን የሚሉት ብቻ ተው፣ ይሄን አግባብ አይደለም። ግን አርሰናል በዚህም ሆነ በዚህ ሆነ በዚያ አሁን ያሸነፈ መሆኑ ደስ የሚያሰኝ ነገር ነው። በሎ ብሎክ የሚጫወቱ ክለቦችን በቆመ ኳስም ቢሆን ጎል እያስቆጠረ እያሸነፈ እስከሆነ ድረስ ምንም ጥያቄ የለውም። አርሰናል በየትኛውም ሁኔታ ጎል አስቆጥሮ ካሸነፈ በቃ ችግር የለውም፣ ችግሩን ቀርፏል። አምና 14 ጨዋታ ነው አርሰናል በሎ ብሎክ የሚጫወቱ ክለቦች ወይም በሎ ብሎክም በሌላ የሚጫወቱ ሚድል ብሎክ የሚጫወቱ ክለቦች ላይ ነጥብ ጣለው፣ በ14 ክለቦች ላይ ነው። ኢማጂን ከዛ መካከል አስሩን አሸንፈው ቢሆን ኖሮ ምናል በፕሪሚር ሊጉን ሊያሸንፍችል ነበር። ግን ከ14 ጨዋታ እንግዲህ 14 ጨዋታ አንድ 14 ነጥብ ማግኘት ማለት እንግዲህ ያስቡት፣ ምን ያህል ነጥብ አርሰናል ለውስጥ እንዳረገ ታዲያ ይሄን ሁኔታ ያየ ሰው አርሰናልን ችግር የሚያቅ ሰው በቃ እንደዚህ ነው አርሰናል፣ እንደዚህ ነው አርሰናል። ጎል የጎል እድሎች ከቆመ ኳስ ብቻ አይደለም ማግኘት ነበር። ከብዙ አማራጮች ጎል ማግኘት አለበት። ይሄ ግልጽ ነው። ይህን ለማለት ነው። አመሰግናል